አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ግንቦት 28 በዚች ቀን አባ ጌርሎስና 48ቱ ልጆች በሰማዕትነት አረፉ። ደግሞ የከበሩ አባቶች የአብርሃም የይስሐቅ፣ የያቆብ መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ አባቶቻችን በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኑር ለዘለሙ አሜን። በዚችም ዕለት ከአባ ጳቁሚስ ገዳም አባ መርቆሬዎስ አረፈ። እንቶንስም እንዲያለ ለእኔ ቀዳም አለኝ ይሆም የወንድማችን የመርቆሬዎስ ረፍቱ ቀረበ እያሉ ወደኔ እኔ መነኮሳት የመጡበት ነው። እኔም በረከቱን ልቀበል ወደርሱ ቤርኩ ጊዜ ነፍሱ ከስጋው ሳትለይ በተመስጦ ላይ አገኘሁት። ከመነኮሳቱ ጋራ በእርሱ ዘንድ ሶስት ሌሊቶችን ኖረን በሶስተኝቱም ዕለት ነፍሱ ተመልሳ አይኖቹን ገለጠ። ባየም ጊዜ ከኔ ዘንድ ምን ሰበሰባችሁ አለን። እኛም የሆነውን ሁሉ ነገር ነውና ከዚህ በኋላ ያየውን እንዲነግረን ለመን ነው። እርሱም የሚያስፈራ ሰው ወደ እርሱ መጥቶ ነፍሱን እንደወሰደ የኃጥአንን ስቃይ እንዳሳየው የጻድቃንም ዋጋቸውንና ተላቸውን እንዳሳየው ነገረን። ከዚህ በኋላ ወዮ ብሎ በማልቀስ በግንባሩ ከምድር ላይ ተደፋ። እንዲህም አለ ወንድሞች ሆይ፣ ወደ ሀራጺት ገዳሙ ወደ አባ ጊዮርጊስ ማደሪያ ሂዱ። ከኔ ጋር የነበረውን መልአክ መርቆሬዎስን መልሳችሁ በትንሽ ሰዓት ውስጥ ሲጋደል የኖረ ጊዮርጊስን አምጡት ሲል ሰምቸዋለሁና፣ ይቺም ስጋው እስቲቋጠር የተጋደላት የጨው በረሃ ናት። ወንድሞች መነኩሳትም በሄዱ ጊዜ ሞቶ አገኙት። ወደዚህ ገዳምም አምጥቶ ከበሩት። ይህም ወንድም መርቆሬዎስ እንደ ደረቅ እንጨት እስኪሆን ስጋውን እጅግ አሰቃየ። ከዚህም በኋላ ወደ ገዳም ይሄድ ዘንድ ተሰናበተኝ ደግሞ ግንቦት 28 ቀን ወደ ኔና ታገኘኛለህና አለኝ። በቀጠለኝም ቀን ወደ እርሱ ሄጄ አገኘውት። እኔ ወደ አባቶቼ እሄዳለሁ ወደ አንተም ሶስት አጋዜሮች ይመጣሉ ስጋዬንም በጀርባቸው ላይ ጫን። እነርሱም ወደ ቦታዬ በእግዚአብሔር ፍቃድ ይመሩሃል። በዚያም በማደሪያ ውስጥ ድፈኑኝ አላኝ። እንደ ቀሉም ሆነለት። ከመቃብሩም ቁጥር የሌላቸው ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና የሆነ እኛንም በጻድቁ መርቆሬዎስ ውስጥ ጸሎት ይማረን። በረከቱም ከእኛ ጋር ተኖር ለሳለሙ አሜን። በዚችም ዕለት ተጋዳይ የሆነች ዓለምን ነቃይተዎች አባ ዳንኤል ስለ እርሷ የተናገረ የዓለም ፍላጎት ሁሉ ድል የነሳች ቅድስት ዓመተ ክርስቶስ አረፈች። እንዲህም አለ፤ በበርሃ ሳለው በሌሊት ተነስቼ በጨረቃ ብርሃን ተጓዝኩ። በተራራ ላይ የተቀመጠ ሰውን አም አየው። ጠጉሩም ሁለመናውን ሸፍኖታል። በልቤም ወደ እርሱ ሄጄ ይህ ምን እንደሆነ ልወቅ ብዬ ወደ እርሱ ሄድኩ። ባየችኝም ጊዜ ወደ ተሰነጠቀ አለት ውስጥ ገባች። ሰው እንደሆነ አውቄ የእግዚአብሔር ሰው ሆይ ወደ እኔ ትመጣ ዘንድ በረከትን እንድቀበል ማልዳሃለው አልሁ። እጅግም አብዝቼ ለመንሁ። ከዚህም በኋላ አባቶ አልወጣም እና ይቅርታ አድርግልኝ አለችኝ። ስለምን አልኋት። እኔ ሴት ነኝ ራቁቴን ስለሆንኩ አለችኝ። ይህንም ሰምቼ የለብስኩትን አጽፍ ጣልሁላት። ለብሳም ወጣች። በአንድነትም ጸለይን። ከዚህ በኋላ እናቴ ሆይ ከዚህ ዓለም ወደዚህ ስለመውጣትሽ ይህንን የተሰነጠቀ አለት እንዴት እንዳገኘሽ ንገርኝ አልኳት። እርሷም እንዲህ ብላ መለሰችልኝ። በወላጆቼ ቤት ድንግል ሆኜ በኢየሩሳሌም የምኖር ነኝ። ሁልጊዜ የሚጎበኘኝና ከኔ ጋር የሚነጋገር አንድ መነኮስ ነበረ። ከጥቂት ቀኖች በኋላ ወደ እርሱ ሄድሁ። በእግዚአብሔር ፊትም ኃጢአቱን እየታመነ ሲያለቅስ አገኘሁት። ደጁንም ባንኳኮ ጊዜ አልከፈተልኝም እየተጸጸተ ለቅሶን አበዛ እንጂ። በዚያ ጊዜ በልቤ እንዲህ አልሁ፣ እኔስ ስለ ጉስቁልኔ ስለ ሀፍረቴ የማላለቅስ የማልጸጸት ለምንድን ነው? ወደ ማደሪያም ፈጥኜ ሄርሁ፣ ማቅ ለበስኩ። በዘንቢልም ሸንበራ በጽዋ ውሃ ያዝኩ። በክብር ባለቤት ጌታችን ኢየሱስ ክርስቶስ መቃብር ዘንድ እንዲህ ብዬ ጸለይኩ። አቤቱ ጽኑ፣ ኃያል ለዛለሙ ድንቅ የሆንክ የጠፉትን የምታድን የወደቁትንም የምታነሳ ወደ አንተ የሚጮሁትንም የምትሰማቸው የታመነችብህ ባሪያህን ታድናት ዘንድ ይቅርታና ምሕረትን ላክ ከምግባር ድሃ የሆንኩ ባሪያን ጎብኘኝ ነፍሴንም ተቀበል። ለረጅም ዘመን ስንቅ የሆነኝ ዘንድ ይህን ሽንብራ ይህን የጽዋ ውሃ ባርከው። ስለ ነፍሴ ደህነት ያሰብኩትን እንዳላቃልል ለሆዴ ምግብ ስለሚያሻኝ ከዚህ በኋላ ነፍሴን በእግዚአብሔር ላይ በመጣል ወጥቼ ወደ በረሃ ሄድኩ። እስከ ኤርትራ ባህርም ደረስኩ። ከዚያም ወደዚህ በረሃ መጥቼ ይህን የተሰነጠቀ አለት አገኘው። ይህ እግዚአብሔር ያዘጋጀልኝ መኖሪያ ነው አልሁ። እነሆ በዚህ በረሃ ውስጥ ሰላሳ ስምንት ዓመት ሆነኝ፣ ያላንተ ሰው አላየሁም። ይህ የዘንቢል ሽንብራ፣ የጽዋ ውሃ ሰላሳ ስምንት ዓመት ከሳቸው ስመገብ አልጎደሉም። ልብሴ ግን አለቀ። ነገር ግን ይህ ቦታ ስለ ልብስ መከለያ ሆነኝ። የበጋ ፀሐይ ትኮሳትም አላስቸገረኝም። ቁርም ቢሆን በእድሜ ዘመን ሁሉ አላስጨነቀኝም። ከዚህ በኋላ ከዘንቢል ካለው ሽንበራ እንድመገብ አለለችኝ። ከሽንብራውም በለው ከውሃውም ጠጣው፣ ግን አልጎደለም። እግዚአብሔርንም አመሰገንሁት። ልብሴንም ለተውላት ወደድኩ። እርሷም ከዚህ የተሻለ አምጣልኝ ብላ ይህን እምቢ አለችኝ። ከዚህ በኋላም ከእርሷ ዘንድ ሄድኩ። ወደ ገዳምም ደርሼ ስለ እርሷ ለአበምኔቱ ነገርኩት። እርሱም ሁለት ልብስ ያለው ከሌሎ አንዱ ኒስት ብሎ ጮኸ። ፈቃደኞችም የሆኑ አመጡለት። ያን ጊዜም ይዤ ሄርኩ። ለዓመተ ክርስቶስ ልሰጣት ብዙ ደከምኩ። እርሷን በመፈለግ ዞርኩ፣ አላገኘኋትም። ከጥቂት ቀኖች በኋላም አረጋውያን ወደኔ መጡ። እንዲህም አሉኝ፦ ወደ ኤርትራ ባህር የሚያደርሰውን መንገድ ይዘን በጣኒዎስ በረሃ ስንጓዝ ከዋቻ ዘንድ ሴት ተቀምጣ አይተን ከእርሷ በረከት ለመቀበል ሮጥን። ሸሽታ ከዋሻው ገባች። ወደ ዋሻው አፍም ቀረብን፣ ግን አላየናትም። የሽምብራ ዘንቢል ውሃም በጽዋ ጊንተን በላን ጠጠን። ያን ጊዜም አለቀ። እስከ ንጋትም አደርን። በነጋም ጊዜ በረከቷን ለመቀበል ቅድሲቱን ፈለግናት፣ ሙታም አገኘናት። ጠጉሯም ስጋዋን ሁሉ ሸፍኗል። በዚያም ሰገድን። በባዕቶ ውስጥ ቀበርናት። የዋሻውንም አፍ በድንጋይ ዘጋን። የቅድስቲቱን በረከት እንድንቀበል አድሎናልና እግዚአብሔርን አመሰገንን። ወደ ባዕታችን ገባን። በሰማሁ ጊዜ አስቀድሜ ያየኋት እንደሆነች አወኩ። የነገረችኝ ሁሉ ነገር ነገርኋቸው። ጠላት ዳቢሎስን ድል ያደርገው ዘንድ ክፉዎች አጋንንትንም ደካማውን ድሀ የሚረዳ የተመሰገነ እግዚአብሔር ፈጽመን አመሰገን ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚች ቅድስት ጸሎት ይማረን፣ በረከቷም ከኛ ጋር ይኖር ለዘላለሙ አሜን። በዚችም ዕለት የቅዱስ ኤጲፋኒዎስ ስጋው ወደ ቆጵሮስ ደረሰ። ይህም እንዲህ ነው። ቅዱስ ዮሐንስ አፈወርቅ ወደ መንበረ ሲመቱ እንደማይደርስ ትንቢት እንደተናገረበት ወደ ቆጵሮስ ሳይደርስ በመርከብ ውስጥ ሳለ ግንቦት 16 16 ቀን አረፈ። ባረፈም ጊዜ በመርከብ ጭነው ወደ ቆጵሮስ ከተማ አደረሱት። ካህናቱና ሕዝቡ ሁሉ መጡ። ከእሳቸውም ጋር ወንጌሎች፣ መስቀሎች፣ መብራቶች፣ ማይጠንቶች ይዘው ነበር። የሐዋርያት ጉባኤ ከታላቂቱ ቤተ ክርስቲያን እስከ አንጾኪያ አደረሱት። በዝማሬና በማኅሌት በሚገቡት ጸሎቶች ሁሉ እያመሰገኑ ስጋውን ተሸከሙ ካህናቱም መቃብሩን በቤተክርስቲያን ውስጥ ሊያዘጋጁ ወደዱ። ቀድሞ ስለ ክፉ ስራቸው ቅዱስ ኤጲፋኖስ አውጉሳቸው የነበሩ ሁለት ዲያቆኖች ተቃውሟቸው። ስለዚህም አርባ ቀን ተቀመጠ። ነገር ግን ሽታው እንደ ሙታኖች ሽታ አልተለወጠም፣ እንደ አንቀላፋ ሰው ሆነ እንጂ። ከዚህም በኋላ አንድ ደግ ዲያቆን ወደ ቅዱስ ስጋው ቀርቦ አባት ሆይ በእግዚአብሔር ዘንድ አንተ ቧለማለት እንዳለ እኔ ያውቃለሁ። ብትፈቅድስ ክፉዎች ተቃዋሚዎችን ልታሸንፋቸው ትችላለህ፣ አለ። የቅዱስ ኤጲፋንዮስንም እጅ ይዞ ምድሩን መታበት። በዚያ ጊዜ ሁለቱ ዲያቆናት በግንባራቸው ተደፉ፣ ለመሞትም ደረሱ። ወደ ቤታቸው ወሰዷቸው፣ ሞቱ። ቅዱስ ኤጲፋንዮስም ካህናቱ በሚጣፍጡ ሽቶዎች ገነዙት፣ በከበሩ ልብሶች ጠቅልለው ከከበረ ደንጊያ በተሰራ ሳጥን ውስጥ ተጨምሮ በቤተክርስቲያን ውስጥ ቀበሩት። ቀድሞ በሕይወቱ ሳለ እንደሚሰራው ከስጋው ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም ይማረን። በረከቱ ከኛ ጋር ትኑር ለዘለሙ አሜን። በዚችም ዕለት የአባ ስንጣ የሰማዕት አጋቦስ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ግንቦት ሃያ ዘጠኝ በዚህ ቀን ክብር ይግባውና የጌታችን የመድኃኒታችን ኢየሱስ ክርስቶስ የዕለቱ መታሰቢያ ናት እርሷም በረከትን ይቅርታን ምሕረትን የኃጢአት ስርየትን ተስፋ ማድረግን የቤተክርስቲያን ልጆች በየወሩ እርሷም በረከትን ይቅርታን ምሕረትን የኃጢአት ስርየትን ተስፋ በማድረግ የቤተክርስቲያን ልጆች በየወሩ በዓልን የሚያደርጉባት ናት